ከዛ አሁን ያለውን ነገር ሳይ አይሙሬ ትንሽ ጥያቄ ሲፈጥርብኝ አሁን ምን ኦኬ ወጣት አይደለሽም አሁን እየጀመርኩት አሁን ነው አይ እኔ ጋር ያሉት ቪዲዮዎች ሁሉ አብርሃም ጋር እሱ እንዲያሳይሽ ጠይቁ ምናልባት ካላሳይሽ ደግሞ ስልኩን ማታይ ከሆነ እኔ ማውራው ነገር እውነት ነው ማለት እናንተ እውነቱን መቀበል ስላልፈለጋችሁ ነው። ምናልባት አብርሽ አንቺንም ዋሽቶች ሊሆን ይችላል። እሱ አላቅም ምናልባት እርጉዝ ነኝም ልትይቻያለሽ። እሱም ድንገት የተፈጠረ ነገር ሊሆን ይችላል። ያ ነገር ሲፈጠርባችሁ ከዛ እኔና አብርሽ ባለሚሰን ምናምን ብላችሁ ያወጣችሁት ለዛ ይሆናል። ምናልባት አላቅከተጋባም በኋላ እኔ ቆንጆ፣ ይሄ ነገር የተፈጠረው ለማንኛውም አላቅም። አንቺና አብርሽ አልተጋባችሁም። ይሄን ነገር እኔ ልንገርሽ ወይስ አንቺ ሪሉን ታውቂያለሽ? እንደተጋባን ነው ወይስ ይሄን ነገር እንዳልተጋባን ነው?

እኔ እና ሩታ ፍቅረኛ ውስጥ አይደለንም፣ ለቪዲዮ ነው እያለ ለእኔ የሚልክልኝ ቪዲዮ እሱ ብቻውን ነው። ፎቶ ቆሞ የተነሳው ከዛ ደግሞ አንቺ ሌላ ቦታ ነው፣ እሱን ደግሞ አንድ ላይ ብቻውን የተነሳው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ እንዴት ናችሁ? ልኝ ዳና ናችሁ? የኔ ዳናነ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ተመልሼ በሌላ ቪዲዮ መጥቻለሁ። እንደምታዩት ባሮሽ ቤት ቪዲዮ ተለቋል። ሁላችሁም አይታችኋል ብዬ አስባለሁ። የትላንትና ቪዲዮ ሳይበቃ! ዛሬም በድጋሚ እንግዲህ ሌላ ቪዲዮ ተለቋል። እውነት ለመናገር በጣም የሚያናድድ ቪዲዮ ነበረ። የምር ሩታ ልክ ናት፣ ትክክለኛ ነገር ነው ነፂን የጠየቀችው ማለት ነው። ነፂ ደግሞ የመለሰችላት ምንያዝችው አንቺ ነሽ ወደ ህይወት የመጣሽ ሆኔ አልመጣሁብሻ አላለችም። ባለትዳር ወንድ ላይ ፍጥ ያልሽ እስከ ዛሬ የት እንደነበርሽ አናቅም፣ የት እንደነበርሽ አናቅም። ሩታ ትክክለኛ ነገር ነው የጠየቀችው። እስከ ዛሬ የት ነበርሽ? እኔና እሱ ብዙ ነገር ስናደርግ የት ነበርሽ? ሩታ እኮ ትክክለኛ ነገር ነው የተናገረችው። እውነን ለመናገር ወይ አፌ ቆርጥ ይልልኝ ብየሻለሁ። እኔ እንጃ ምን እንደምልሽ አላቀው። የኔ አንበሳ ሴት ብየሻለሁ። ትለያለሽ የምልሽ ለምክንያት ነው። ንግግርሽ በቂ ነው ለሰው ማለት ነው እና እንጃ ነፂ ተዋርደሻል። አንቺ ማለት ነው ሴትነት እንትሽን ዝቅ አደረግሽው እንጂ ይሩታን አይደለም። እውነት ለመናገር ማለት ነው እስከ ዛሬ ካርማሽ ተኝተሽ መተሽ እነዚህ ልጆች ጥሩ ደረጃ ላይ ካደረሱ በኋላ የኔ ፍቅረኛ ነው አንቺን ሽ ቀማሹ ብለሽ ስትመጪሽ የሚባል ነገር የለሽም። ሽ የሚባል ነገር የለሽም። የት ነበርሽ እስከ ዛሬ? እውነት አንቺ አርሽን ብትወጂ ብታፈቅሪ እንደዚህ አትሪቅበት መበል ለሚራቅሹ እውነት የምትፈልጊ ከሆነ ለሚራቅሹ እውነቱን ያውጥልኝ አርበሽ ምንድኖ የሚያወጣለሽ ባለትዳር ወንድ እኮ ነው። ሴትነትሽ ነው ዝቅ እያደረግሹ ማለት ነው። ለመናገር ማለት ነው። ሩታኮ ትክክለኛ ነገር የጠየቅችሽ ማለት ነው። ከዛሬ ጀምረሽ ሄዶ ህይወቴ እንዳት መጪ ወደ ሱ ህይወት እንዳት መጪ አልፈቅድልሽም ማለት ቻለ። እውነት ለመናገር ማለት ነው ሩታ ትክክለኛ ነገር የተናገረችው። እዚህ ጋር ግን ነፂ ጥፋተኛ እንደሆንሽ የተረዶ ማለት ነው። ለምን እስከ ዛሬ ቆይተሽ የት ነበርሽ? ሸማግሌም ውሸት ነው ማለት ነው። እንግዲህ በዚህ ሁኔታ አንቺ በተናገርሽ ውሸት ነው እያርብሽና የአንቺ ነገር ውሸት ነው፣ ውርጉዝም ውሸት ነው። ታዲያ የሱ ልጅ እኮ ነው መቼም ሊክድ አይችልም እሱ። ስለዚህ ከእነሱ ህይወት ብትወጪ ጥሩ ነው ብዬ አስባለሁ። እውነት ለመናገር ማለት ነው አንቺ ወራዳ ሴት ነሽ። እውነት ለመናገር ሴትነትሽን ዝቅ አድርገሽ ቤተሰቦችሽን ጥለሽ ለሱ ብለሽ ወደ አዲስ አበባ መምጣትሽ በጣም ገርሞኛል። ፍቅረኛ ነበርሽሽ ሽሽ ተለያያችው ክፍታት አስገባሽ በማሉ ሩታ፣ እንግዲህ አንቺ ከሱ ጋር ካለተለያየሽ በኋላ ነው እንግዲህ አርብሽና ሩታ የተገናኙ ማለት ነው አንቺ እስከ ዛሬ ከርመሽ ስመተሽ። እኔ እኮ የሚዲያ ሰው አልነበርኩም። እኔ አሁን የመጠው አረ እባክሽ፣ አሁን የመጣሽው ሸማግሌ ስላክ ጊዜ በዛ ሰዓት ጠርጥሬ ነበረ አልሽ። በዛ ሰዓት እኮ ማመጣት ነበረብሽ። መታሽ የኔ ፍቅረኛ ነበረ ብለሽ እኮ ማመጣት አለብሽ በዛ ሰዓት ማለት ነው። አሁን መታሽ ሩታ ውርጉዝ ላይ ሆና አሁን እኔ የእናንተ ውሸት አለም ነው ማለት ምን ማለት ነው? ብትታኮ ትክክለኛ ነገር ነው ማለት ነው። በጣም ባለጌነት። የምር ሴትነትሽን ዝቅ አታድርጊ ማለት ነው። ወንድ ና ከኔ ጋ ቡታይራ ት እቺ ልጅ እኔ ምልሽ አንቺ ትጠቅማለሽ? እሺ ሩታ አትሆኑ፣ አንቺ ምንድነሽ ታዲያ እ ባለትዳር ወንድ እኮ ነው ፍጥ ያልሽው ማለት ነው እንዴ። ያለፈ ነገር ነው ያለፈ ታሪክ ነው። አንቺ አምጥተሽ ፋይል አለኝ እንደዚህ አለኝ፣ ከሱ ጋር ብዙ ነገር አለ፣ እሱ ያወጣ እኔ ያላወጣ ምን ማለት ነው? ብዙ ሰዎች እኮ እንደዛ ያሉ። ምን አይነት ፋይል ነው? እሺ ከዚህ በፊት እያሳልፉ ይታውጠው ብሩክና ክያ ናቸው ወይስ ምንድን ነው? ፋይል አለ ፋይል አለ ፋይሉ ምንድነው? አውጡ። እሺ ወንድ ልጅ ነው። እሺ ያደረጉ ነገር ካለ አውጡ፣ ምንም ችግር የለም። እኛም እናያለን። ፋርዳለ ማለት ነው የአሁኑ እስካልሆነ ችግር የለም። አውጡ እንዴ ፋይል አለ ፋይል አለ ማለት አርብሽን በጣም እኔ እንጃ። የወረደ ሰው እኔ እንጃ። እንዴት እንዳማይ አላቅም ብቻ በጣም ነው የምታሳፍረው። ትዳሪክን ማስከበር ያለበ አንቴ ሩታ ሳጡ ነው ማለት ነው። አንቴ ትዳሪክ ስታስከብር ምስትክ ስታስከብር ነው ማንኛው ሰው አንቴ የሚያከብር ማለት ነው። ምስትክ የምታከብር አንቴ ክብር ስለ ሀጣ ነው። ሩታ ትላንቴና በጥፍ የመታችሁ ማለት ነው እምናን ለመናገር። ስለዚህ አንቴ በጣም ብዙ ነገር ጥፋት እያደረግ ከሩታ ላይ አታመጣ እውነት ለመናገር የተሸከመችው ያለችው የአንተ ልጅ ነው፣ የማንም ልጅ አይደለም። እውነት ለመናገር ማለት ነው። አርብሽ ግን እኔ እንጃ ምን አይነት ሰው እንደሆን። ካላቂ ቆፍጠን በላላት ዳር እኔ በቂ ነኝ ብላ አይደል እንደ አምና ሩታን ያገባት ወዳ ተገድዳ ሳይሆን ወዳ ነው። ራስክ ወዳን ወደ ትዳር የገባ ማለት ነው። ስለዚህ አሁን እኔ ምን ላደርግ ን የተጨናነቅኩ በሁለቱም ማል እዚ ጋ ሩታ የሆን ነገር ራሷ ላይ እንዳታድርግ እዚ ጋ ለነፂ ያስብለት ቆያንተ ሁለቱ ሴት ነው እንዴ ተደርባ ማግባት የፈለግከው ነፂ ተብየው በቃ ትውጣ ካንተ ህይወት ማለት ነው ህይወት እኮ ያለፈ ታሪክ ነው በቃ የፈለገችውን ታውጣ በቃ ውጡ ነገሮችን ፈታችሁ ውጡ ከህይወታችሁ ትውጣ ልጅቷ ማለት ነው ነፂ ተብየው ትውጣ ምንድን ነው ጨራሽና ወደ ቡታያራ በቃ ሩተን ፍተና እኔን አግባኝ ለማለት ፈልጋ ነው። በቃ ምን ጋራ ታዲያ ከኔ ጋር አንድ ላይ ወደ ቡታያራ እንዳለን እኔን አግባኝ ለማለት ነው። በቃ እሱ ሀሳብ እንደዛ ነው። በጣም ነው ወርነው እነት ለመናገር። እንደ ፍቅር ጀግና ሴት ሆነሽ ዩቲዩብሽን ብሰሪ ቢሰሪ ታዲጋለሽ። ነፂ ማለት በዚህ ልክ ስለመጣሽ ሴት ነሽ ዝቅ ስለአደረሽ በጣም ምታስጠይ ማለት ወራዳ ሴት ነሽ ለመናገር ማለት ቡታያራን አታሰድ ባክሽ ሴትነሽን ዝቅ አታደርጌ። ማለት ይሄ ልጅ እኮ አይጠቅምሽም፣ በቃ ባለትዳር ወንድ ነው። ስለዚህ ምንም አያደርግልሽም። ስለዚህ የራስሽ ህይወት ብትኖሪ ትዳርሽን ብታስከብር ህይወትሽን ህይወት ህይወት መቼ ይቀጥላ። አርብሽ ብሄድ ሌላ አርብሽ ይመጣልሻ። ምንም ችግር የለው። ውጪ የሰው ትዳር ላይ ፍጥ አትበይ። የሰውን ትዳር አትበጭብጭ ማለት ነው። ውጪ ከእነሱ ህይወት ብትወጪ ጥሩ ነው ብዬ አስባለሁ። ነፂ ተብዩ ማለት ነው። በጣም ነው የምታስጠሊ። እውነት ለመናገር ሴትን ሴትንን ግን እስከ ዛሬ ስለ ጠፋሽ ነው ብዙ ሰው የተናደደብሽ ማለት ነው። አሁን ፈለግሽው ነገር ብታወጪ፣ አንቺን እኮ የምትዋረጅ እሱ ሳይሆን፣ ወንድ ልጅ እኮ ወንድ ነው። በቃ ሴትነትሽ ነው ዝቅ ያደረሹ ማለት ነው። የሚያገባሽ ወንድ ምን ይልሻል? እስኪ ዛሬ ወጥተሽ ሚዲያ ላይ እንዲህ ነው እንዲህ ነው በቃ ወጣ አይደለም እኔ ጋ ምንም ፋይል አልነበረም። እሱን የላክልኝ አለችም የደበረ ፎቶ አርብሽን ነው ለእሷ ይላክላት። አይታችኋል። በመሃል ደግሞ ምን አደረገች? አርብሽና ሮታን ለማጣላት ማለት ነው። አይታችኋል። አረብስማ ከእንደዚህ አይነታ ካስመሳይ ሰው አይጠብቀን። አርብሽና ሮታን ለማጣላት ማለት ነው። እሱ ፎቶቹን ይላክልኝ፣ እሱ ነው ፋይልን ይላክልኝ፣ በኤ በፊቱ ማለት ነው፣ ያለፈ ታሪክ እሱን ይላክልኝ። እሱ ጋ ነው ያለው እኔ ጋ ሳይሆን አይታችዋ፣ ተንኮላ ምን እንዳለችው። በፈጣሪ ስም ኧረ ምን ጉድ ነው የዛንድሮስ። የምር በጣም ነው የምታሳፍሪ። ሴትነሽ ዝቅ አታደርጊ። እና ሩታኮ በቃ ሸማግሌ ተልኮዋል፣ በቃ በሰላም ራሳቸውን ትዳር ይዞዋል። ውሸት የሚሆን እውነት የሚሆን አምነሽ መውጣት ነው ከነሱ ህይወት ማለት ነው እንዴ አሁን እኮ አርብሽ እኮ ብቻን አይደለም ይህ ሁሉ ሰርቶ ያመጣ ማለት ነው፣ ከሩታ ጋር ነው። ብቻን ሰርቶ እዚህ ደረጃ አልደረሰም። ሁን ለመናገር፣ ሩታ ከመጣች በኋላ መኪና ገዛ፣ ቤት ገዛ፣ ምን ቀራ? ምን ቀራ? ሁሉ ነገር ነው። አለባበሱን ቀየረ፣ ጫማ ቀየረ፣ ምን ቀራ? ሩታ ከመጣች በኋላ ነው የአርብሽ አለባበሱ የተቀየረው ማለት ነው ለመናገር አንቺ መተሽ የነሱን ሕይወት ለመበጥበጥ ትዳራችሁን ለመበጠን የመጣ ሴት ነሽ ብዬ ነው ማስቡን ለመናገር። ማለት እስከ ዛሬ የት ነበርሽ? እኔ ገረሚን ይሄን። እሱ በቃ ጥሩ ደረጃ ላይ ካለ በኋላ አንቺ እሱ ስላገኘ ጥሩ ደረጃ ላይ ስላለ ዛሬ የራስሽን ልታደርጊ ፈለግሽ። አረባክሽ እንዲህ የሆነች ነው የምትቀሪ፣ እንጂ አረብች መች የማታገኝ እውነቱን ለመናገር በጣም ነው የሚያሳፍረው። ቤተሰብ እና ብታሸራን አታሳደቢ፣ በእውነት አታሳደቢ። በተለይ አንዳንድ ዩቱበሮች ማለት ይቅርታ አድርጉልኝ፣ እኔም ዩቱበር ነኝ፣ ግን በቃ የሆነ ነገር ሲፈጠር ግር ብሎ የሚመጡ ነው የሚገርመኝ። አይታችኋል የሆነ በቃ ጸብ ምናምን ሲፈጠር ግር ብሎ የሚመጡ ሰዎች ነው በጣም የሚገርመኝ ማለት ነው። ምን ጉድ ናቸው ግን ነፂ ግን ተጨማልቀሻል ውጭ በቃ ከሰው ህይወት ማለት ነው ውጪ ከነሱ ህይወት ውጭ አንጀነሽ የገባሽበት እንጂ ሩታ አልመጣሽብሽም ገባሽ አይደል ስለዚህ ትትነሽ ዝቅ አድርጌ ሩታ እውነታ ነው ያለች አንቺ ርካሽ ብላለች እውነት ነው ርካሽ ነው የሰው ትዳር በጥብጠሽ አንቺ ለራስ ልታደርግ ነበረ ኢመኒ በቃ ውሸትም ይሆን እውነትም ይሆን አምነሽ ውጭ ማለት ነው ከነሱ ህይወት ስለዚህ የሩታን ጥፍ ካልቀመሽ ከዚህ አሎጣም ጋር እንግዲህ ጠብቅ ጥፋም ማለት ነው። እውነት ለመናገር እኔ በዚህ ሰዓት ሩታ የራሷን ጠብቃ ጥሩ ነው ብዬ አስባለሁ። በዚህ ሰዓት ጭቅጭቅ አስፈላጊ ነው ብዬ አላስቡ። ግን አርብሻንቴ ራስህን አስከብራ። ሩታ ምን ላይ እንደምትሆነ አላቅም። እሷ ጋር ሄዳለሁ፣ ሩታ ጋር ሄዳለሁ። እሷም ደግሞ ወደ ብታራ እንዳለን አስባበት። አንተ ቆይ ምንድና አንተ ለትዳር የምትሆን ሰው አትመስለኝ። ሆነ ለመነገር እንደዚህ እስከ መጭኖ ታዘላዝላ የምትሄደው አርሽ ተቢቦ ማለት ነው። ራስክን አስከብራ፣ ይ ምስትክን አስከብራ። አንተ የሚዲያ ሰው ነው። ሰው ከእናንተ ምንድነው የሚማረው? ይህን ቪዲዮ የተለቀቀ ቪዲዮ ምንድነው እኛ ከእናንተ የምንማረው? ገና ኛ የራሳቸውን ህይወት እንይዛለን ወደፊት ማለት ነው። እኔ እንጃ እንደዚህ ህይወት እንደዚህ ትዳር አይቼ እኔ ማንኛው ወንድ ማለት ማንኛውም ወንድ ቀርቤ እኔ ማግባት እኔ እንጃ ላይቅም። በአሁኑ ሰዓት ላይ ያስፈራው ቤተሰብ ምኑን አምኘን ወደ ተዳር ምገባው በዚህ ሁኔታ ከሆነ ማለት ነው። እኔ እንጃ ከእናንተ ሰው ምንድን ነው የሚማረው? የሚማር ሰው ይሄ ቪዲዮ አሁን የተለቀቀ ቪዲዮ የሚማር ነገር አለ? እስኪ ሚገርም። ቤተሰብ ምንም እኮ ያስተምረው ለሰው ትምህርት ቢሰጠው ጥሩ ነበረ። ምንም እኮ ትምህርት አይሰጠም። በጣም የሚያስጠላው ቪዲዮ ነበረ። ብቻ ይህን ቪዲዮ ከተመቻችሁ ላይክ አድርጉ። ነፂ ተብዮ ውጭ ከነሱ ህይወት ማለት ነው ሩታ ጥፊ ይሻለኛል ካልሽ እንግዲህ ቻይ ቻይ ምንም ማድረግ አይቻልም ስለዚህ አርብሽ ራስን አስከብራ ሮታን አስከብራት ማለት ነው ያንተ ልጅ እኮ ነው የተሸከመችው ያለችው ማለት ነው አንተ ግን ምንንጃ የወሳኔ ሰው አይደለም በተመልካቹን አንተ እውነቱ የምትማረው ማለት ነው እውነቱ አሉ አንድ አንድ ሰው ማለት ነው ስለዚህ አንተ ራስን አስከብራ እውነን ለመናገር ማለት ነው በኤፍሬም ደግሞ መጣለሁ እግዚአብሔርን ነገ መጣለሁ ጠብቁኝ ኤፍሬም በጣም ነው የተጫማለቀ። ጌታ ኒንጃ መጨረሻ ሰው እንደዚህ የሆኑ ሲቀራ በጣም ገረመኝ። ጥሩ ሰው በላሽ ሲበላሽ እኔ በኤፍሬም ነው ያየው።